ሌያችን ሚስቱ ለሱ ሚስቱ ናት። እንግዲህ ለዚህችኛዋ ደግሞ እህት ናት። ያው እሱ እንደገደላት አድርገው ነበር እያወሩበት የነበረው፣ ግን እሱ ምንም ባልሰራበት ባልዋልበት። እንግዲህ ያው የሰው ልጅ አንዳንድ ጊዜ የሆነ እንትን ሲፈልጉ የሆነ የገንዘብ ወይ የሆነ ብቻ ሰውን ለመጉዳት ያላደረግሽው እና ከመሬት ተነስተው አድርገሃል ብለው ሲሄድ ልጅ እንግዲህ ሲያሰቃዩት ነበር። ከልጁም አልፎ እናቱን እህቱን አይታችኋል፣ እንዴት አይነት ቦታ እንደነበሩ በተለይ እናትዬዋ በጣም እውነት ልዑል እግዚአብሔር ይስጠው አሳክሞ በጣም እዛ ጭንቀት ውስጥ ሁሉ አውጥቷት አሁን ላይ እናቱ ራሱ ከትናንት ወደ የተለቀቀው ቪዲዮ የሉ ላይታችኋል እንግዲህ በምን አይነት ሁኔታ እንዳለች፣ እግዚአብሔር ይመስገን። ይሄ ሁሉ ማን ነው ያደረገው? ልውል ነው። ይቺ ልጅ አሁን ላይ ስትቀርብ ደግሞ እውነቱን መናገር እንኳን አልቻለችም። ሞር እንኳን እሷ አሳልፋ እንደሰጠችው እንኳን ብትናገር በቃ አሁንም ትከዳለች። ፊት ለፊት ቁጭ ብላ ራሱ ምንም እንዳልሰራች ምንም እንት እንዳላለች ነው የምታወራው። እና የእውነት እኔ እንደዚህ አይነት ነገር የሚሰሩ ሰዎች እግዚአብሔር ልቦና ይስጣችሁ። ብር ነገር ተራ ነገር ነው። የሰው ህይወት የምታበላሹ ዛሬ የተሻለ ነገር አገኛለሁ ብላችሁ የዚህ ልጅ ህይወት ልጁም ብቻ ሳይሆን እናቱ፣ እህቱ በምን አይነት ሁኔታ ጭንቀት ውስጥ እንደነበሩ እድሜ ለልዑል ያው ልዑል አንዳንድ ጊዜ ልዑል እና ዘላለም ከገቡበት አንድ ጉዳይ እስከ መጨረሻው ድረስ መፍትሄ ሳያገኙ ዝም ብለው እንትን ብለው አይተውትም እና ይሄን ልጅ እንግዲህ አፈላልጎ ከየት እንዳለ አምጥቶ ለእናቱ ሲያሳያት የእናቱን ደስታ ሁላችሁም አይታችኋል። አሁን ደግሞ አሳልፈ የሰጠችውን ሴት ደግሞ ፊት ለፊት ሲያገናኛቸው ያው ልዑል እንግዲህ እግዚአብሔር ይስጠው። ሌላ ምንም አይደለም። ስለ ልዑል እኔ ሁልጊዜም ሳወራችሁ መልካምነት ለራስ ነው። ደግ መልካም ሁልጊዜ ጥሩን የሚሰሩ ሰዎች የምት እና መልካምነታችሁ ይቀጥል ነው ምለው ልበ ቅናችሁ። ልዑል እና ዘላለም ስለ እናንተ ያው ብዙ የኢትዮጵያ ሕዝብም ያውቃችኋል። አሁን ላይ በተለይ አሁን አሁን ከመስፍን በአብዛኛው በፊትም ይታወቃል። ሞር ደግሞ በመስፍን የመጣ በጣም ብዙ ሰው እንዲያውቃቸው ያደረገው መስፍን ነው። እንግዲህ የመስፍን እንትን በጣም ብዙ ስቃይ አድርሶባቸው ስለነበረ ማለት ነው። አሁንም ከዛ ጀርባም ያሉትን በጣም ብዙ ቤት ውስጥ ተዘግቶባቸው እያለቀሱ ያሉ በጣም ብዙ ሰዎችን እንግዲህ መፍትሄ እንትን እያለላቸው ልውል የሚመሰገን ወንድማችን ነው፣ እግዚአብሔር ይስጠው መልካም ስለሚሰራ ነው እንግዲህ በሚሄድበት ሁሉ መልካም ነገር የሚገጥመው እውነትን ይዞም ስለሚጓዝ በሚሄድበት ሁሉ ጥሩ ነገር የሚገጥማቸው ማለት ነው። እና መልካምነት ለራስ ነው። ይቺ ወራዳ ሴት በምን አይነት ሁኔታ እንዳለች እንግዲህ እሷ በገንዘብ አሳልፋን የሸጠችው አሁን ላይ መጥቶ እሱ እንደዚህ ሲመጣ እንግዲህ ያ የተቀበለችውን ብርም ሳትበለው እሷም እንግዲህ እስር ቤት ነው የሚጠብቃት። ሁልጊዜ የምንላችሁ ነገር የሰው ገንዘብ ሲመጣ የሆነ እንትን ይዞባችሁ እንደሚመጣ አስቡ። መጀመሪያ ምንድን ነው የሚባለው? ስትሰጡ፣ ስትቀበሉ ምንም እንትን አይላችሁም። ከዛ በኋላ ከትንትን ካላችሁ በኋላ ደግሞ ይዞባችሁ የሚመጣውን ጣጣ አታቁም። እና ይቺ ልጅ አሁን ህይወት የተቀየረ ብላ የሰው ህይወት አበላሽታ የእሷን ህይወት እያስተካከለች ባለችበት እንግዲህ ሉልን ተመስሎ እግዚአብሔር ሊረዳሽ ሲፈልግ እንግዲህ በሰው ምክንያት ነው እና በሉል ምክንያት እንግዲህ ይህ ሁሉ ጉድ እንዲወጣባት ተደርጓል። አንደኛ እሱ ሚስቱን እንዳልገደለ እንግዲህ ልውልም እያጣራ እንደነበረ አይታችኋል። የጎረቤት የአካባቢ ሰው የሚያወራበት ስለ እሱ ሚስቱን እንደገደለ ነው። የእሷ ቤተሰቦችም እንደዛ ነው። ግን ሚስቱ በምን አይነት እንትን እንደሆነች እንደሞተች እንግዲህ ልዑልማችንም እንግዲህ እውነቱን እያጋፈጠ ነው ያለው። እውነት ትወጣለች። ይቺ ልጅ አሁን እህቴን ገልሃል እያለች እሱን ለማሸማቀቅ ያላደረገውን ብዙ ነገር እያስወራች ነው፣ ግን እውነት ስታቅ ደግሞ ማፈር ያለባት እሷ ናት። ደግሞ ይችኛዋ ያችስ ተዋትና ይቺ በገንዘብ አሳልፋ እሱን የሚወጣበትን ሰዓት ጠብቃ ያሳዘችው ልጅ ይቺ በተለይ ይቺ መቀጣት አለባት። የእውነት ነው ብላችሁ ለብዙ እንትን ነው የሚሆኑት። አሁን ላይ ዝም ስትላቸው ነገ ጧትም ሌላ እንትን ይዘው ነው የሚመጡት፣ እና እንደነዚህ አይነት ሰዎችን እግዚአብሔር ልቦና ይስጣቸው፣ በመጀመሪያ ገንዘብ የሚያሳድዱትን ሰዎች የሰው ገንዘብ ይዟችሁ ነው የሚጠፋ። አሁንም ይዟችሁ ይጥፋ። የሰው ህይወት የምታበላሹ ሰዎች ማለት ነው። ሁልጊዜም ነው የምራገመው። የእውነት የሰው ህይወት የሚያበላሽ ሰው በሚሄዱበት ሁሉ እግዚአብሔር መልካሙን ነገር ሁሉ እንዳይገጥማቸው ነው የምንትን ምለው። የእውነት ይህ ነው የምላችሁ ሰው ጨለማ እያደረጉ ይሄ ልጅ በምን አይነት ሁኔታ እንዳለ እንግዲህ ልውል ሲያገኙ አይታችኋል አልጋ ላይ ተኝቶ በምን አይነት በሽተኛ አድርገውት አንዳንድ ጊዜ በማህሌት እና በናቲ መማር አለባችሁ። እያያችሁ ነው እንግዲህ በየቀኑ ያልሆነ መርፌ ያልሆነ እንትን እየሰጡ የሰው ልጅ እግዚአብሔር ሙሉ ጤና ሰጥቶሽ በሰው የመጣ እንግዲህ ጤናሽን የሚያዛቡብሽ እንግዲህ እነዚህ ገንዘብ ወዳጆች ስድምድማዎች አይነት ሰዎች ናቸው እና ለእንደዚህ አይነት ሰዎች ደግሞ መፍትሄው ምንድ ነው? እነሱን ፊት ለፊት እያመጡ ማጋፈጥ ነው። እውነትን ይዛችሁ ከተጓዛችሁ እስከ መጨረሻው ድረስ ስኬታማ እንደምትሆንም በእነ ልዑል ማየት ትችላላችሁ። እፍረት የሚባል ነገር የለላት። እፍረት እፍረት የሚባል ነገር እንዴት አይነት ረብስማም ትስቅች። ኧረ ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ እግዚአብሔር። ማፈሪያ ናቸው የመጨረሻው የሰው ልጅ እንዴት ነው ሕሊናው እንትን የሚለው? በተለይ አሁን ይቺ ልጅ እስከ እሷ ጋር በደንብ የተግባባ መስሎት እሱ ደግሞ ሁሉን ነገር እንደውም እሱ ሲያወራ ሰምታችኋል አይደል? ምን እንዳለ ከእሷ ጋር ብዙ ነገር ለማሳለፍ ወደፊት ህልሜ ምናምን እያለ እሱ ለእሷ ብዙ እንትን ይላል። እሷ ግን ዙራ ዙራ ለእሱ ጥላት ነው የሆነችበት። እሱን ለዚህ ድረስ እያጋለጠችው እሷ ከሆነች እናቱን በምን አይነት ሁኔታ ያደረገቻትም ዋናዋ እንደውም ከዛች ካጋቿ ይልቅ አሳጋቿ ነው መቀጣት ያለባት። ያው ሁለቱም መቀጣት አለባቸው። ሞር ደሞች ለገንዘብ ብላ አሳልፋ የሰጠችው። እግዚአብሔር የስራችሁ ይስጣችሁ። የእውነት ሰው የስራውን አያጣው። ልውልና ዘላለም ደግሞ በምትሄዱበት ሁሉ እግዚአብሔር አምላክ ይጠብቃችሁ። ለሰው ልጅ ተጨንቃችሁ ተጠባችሁ የሰው ህመም ገብታችሁ ሰውን ማለት እኔ እንጃ። ስለ እናንተ ብዙ ጊዜ ያወራለሁ እኔ። ልክ እንደ እናንተ አይነት ኢትዮጵያ ውስጥ ስላለ እግዚአብሔር ይመስገን። ሰው በጠፋበት እንትን ሰው ጨለማ ሆኖበት በተዘጋበት እናንተ እየሄዳችሁ ብርሃን የምታሳዩ ከእግዚአብሔር በታች እናንተ ስለሆናችሁ ለእናንተ ክብር ይገባችኋል። ገንዘብ ገንዘብ የሚያሳድዱ ሰዎች ደግሞ እግዚአብሔር ልቦን አይስጣችሁ። እኔ ሌላ ምንም አልላችሁም። ለእናንተ ሁልጊዜም እንደምላችሁ የሰው ገንዘብ ይዛችሁ ነው የሚጠፋው። ለሰው ምንድን ነው የሰው ብላችሁ እንትን አትበሉ። በቃ የሰው ገንዘብ የሰውን እየተመኛችሁ የሰውን ህይወት አታበላሹ ነው የምለው እኔ። ልቦና ይስጠን ለሁላችንም። ከባድ ነው በጣም በተለይ አንዳንድ ጭንቅላቱ የተደፈነ ሰው በጣም ማሰቢያው ራሱ ገንዘብ እና ገንዘብ ብቻ ስለሆነ ብሩንም ሳትበለው፣ አሁን ምን አይነት ሁኔታ እንደገባቸው እንግዲህ እዩልኝ። ይችን ቅሌታም ሴት ማለት ነው፣ ገንዘቡን ስታሳድድ በመጨረሻ መሷ ቅሌቷን ይዛ ቁጭ አለች። ከሱም ሳትሆን ከብሩም ሳትሆን አቤት! ከእንደዚህ አይነት እግዚአብሔር ይጠብቀን እውነት እኔ ለእንደዚህ አይነት ሰው ነገሩ አላስብለትም። እንኳን ልጁ በሰላም ለእናቱ መጣላት እውነትን ደግሞ እያጋፈጠ ልውላችን ልጁን ነፃ ለማድረግ እንግዲህ የአቅሙን ያክል እየሄደ ነው። አሁንም አታፍርም እኮ እህት ንገለክ ምናምን ትላለች። ደግሞ እውነቱ እንኳን ታውቁባት ምንም የምታፍር ሴት አይደለችም። እፍረተ ቤስ ነገርናት። እግዚአብሔር ልቦን አይስጠን። እውነት በተለይ እንደዚህ አይነት የሚሰሩ ሰዎች እንዴት እንደሚያስችላችሁ! በተለይ ሴቶች እንዴት ነው ረ በስመ አብ። እኔ ሴቱ ናችሁ፣ እንዴት እንዴት እንደሚያስችላችሁ፣ ሰውን አግታችሁ ሰውን ስታሰቃዩ ከባድ ነው። ያ የሆነ ነገር ስንት ስትሉ፣ ሴት ወንድ አይልም በነገራችን ላይ ብቻ። እግዚአብሔር ልቦን አይስጣችሁ። ከባድ ነው በጣም ስንቱን ስንቱን እና ለሁላችንም ልቦና ይስጥ። ልክ እንደ ሉሉና እንደ ዘላለም አይነትን ሰው እግዚአብሔር ያብዛልን ነው የምለው። እንደነዚህ አይነት ወራዳ ሴቶች ደግሞ መጨረሻቸው ሲወል እንደሚሆን እንግዲህ ከነዚህ መማር እንችላለን። የሰውን እንባ፣ የሰውን ሀቅ፣ የሰውን እንትን የምትበሉ ሰዎች መጨረሻችሁ ይሄ ነው ማለት ነው። ለማንኛውም ልቦና ይስጠን። እውነት እኔ ስለ እነ ልጅ ሳወራችሁ ብዙ ጊዜ ልዑል እና ዘላለም የሚሰሩት ስራ እጅግ በጣም የሚመሰገን የዚያች እንባ የእናታችን እንባ አይታችኋል፣ በምን አይነት ሁኔታ እንደነበረችና አሁን ላይ ደግሞ ቁማ እያመሰገነችው ልጇን በአካል አምጥቶ ሲያገናኛት፣ እንድናት ልጅሽ ሙቷል ከተባለች ቁንትን ብላ በዛ አካል ወስዶ ሲያገናኛት። ምን ያክል ደስታ እንደሚሰማት መገመት አይከብድም። እና እግዚአብሔር ይስጠው ልውልንም እነዚህ ሁለት ሴቶችም ከጀርባም እንግዲህ ይሄን ልጅ ያገቱት እነሱም እውነት እያንዳንዳቸው ልውል ደግሞ አንድ ነገር ከያዘ ሁላችሁ የምታውቁት ይሆን እስከ መጨረሻው ድረስ ንት ሳይል በፍጹም ከነሱ ራስ አይወርድም ማለት ነው። እያሳደደም ቢሆን ከእናታቸው ጉድጓድ እራሱ ቢገቡ ምንድን ነው ከእናታቸው ሆድ ነው ከእናታቸው ጉድጓድ ከእናታቸው ሆድ ነው ቢገቡ ራሱ አይለቃቸውም። ከመስፍን በላይ አደገኛ ሰው እንኳን አልነበረም። መስፍንን የያዙ ጀግናቻችን እንግዲህ ለዘላለም የሚወራላቸው እንግዲህ የመስፍን ስራ ነው እና እንደነዚህ አይነት ጀግና እና ብር ወንድሞች ስላሉን እግዚአብሔር ይመስገን አገራችን ላይ ቢያንስ በአሁኑ ሁኔታ ሰው በሚያስፈልግ ሰዓት ደግሞ እንደነዚህ አይነት ጀግና ስላለ እግዚአብሔር ይመስገን። ብዙዎቻችሁ ከእነሱ ብዙ መማር ትችላላችሁ። የእነሱን ቪዲዮ እያያችሁ ጊዜያችሁን የምታባክኑ ትንብላችሁ ፕራንክ ምናም እያላችሁ ከምትሰሩ እንደነልውልና ልውል ና እንደ ዘላለም እንግዲህ ብዙ የተዘጋባቸው ቤት በገዛ ገንዘባቸው፣ በገዛ ቤተሰባቸው የትንትን ያሉባቸው ብዙ ሰዎች አሉና እንደነዚህ አይነት ሥራ መስራት ትችላላችሁ ማለት ነው። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረው። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ስትገቡ ደግሞ ላይክ አድርጉ ፕሌስ፣ ሁልጊዜ እምላችኋለሁ። ያው እንግዲህ የመጨረሻ ቃል ስለምላችሁ ቪዲዮ አትሰሙትም ይመስለኛል። መጀመሪያ መግቢያ ላይ ብል ይሻላል፣ ላይክ አድርጉ። እኔ ደግሞ ለምዶብኝ ሁልጊዜ ቪዲዮ መጨረሻ ላይ ነው ላይክ አድርጉ የምለው ግን የሚባለው የመጀመሪያ ላይ ይመስለኛል። ለማንኛውም ሰላማችሁ ይብዛ። ደስ ካላችሁ ላይክ አድርጉ፣ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ለምታበረታቱ ደግሞ ከልብ ነው አመሰግነው። ሰላማችሁ ብዙ ትርፍ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን። ባይ ባይ።